በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አምላክ ሰው ሆነ፣ ሰው አምላክ ሆነ። እንኳን ለሚያዚያ 28 አማኑኤል ወራዊ መታሰቢያ በዓልና በዚች ቀን ለሚታወሱ የጌታ ደቀ መዝሙር ቅዱሳኖች ቀን አደረስዎ አደረሰን። በዚች ቀን ታስበው የሚውል ቅዱሳንን ስንክሳር እናሰማለን። ቅዱስ ሜሊዮስ ሰማት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ 28 በዝች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜሊዮስ በሰማትነት አረፈ። ይህም አባት ኮራሳት በሚባል አገር በተራራ ባሉ ዋሻዎች ከሁለት አርድቱ ጋር ይኖር ነበር። የኮራሳት ንጉሥ ሁለቱ ልጆቹ ወደዚያ ወጡ። ከርሳቸውም ጋራ አገልጋዮች አሉ። አራዊትን አጥምደው በፍላጻዎች ይገሉ ዘንድ መረባቸውን ተክለው አርባ ምዕራፍ ያህል ሄዱ። መረቡን በጠቀለሉት ጊዜ ይህን ቅዱስ አባት ማቅ ለብሶ ጠጉሩም የረዘመ ሆኖ አገኙት። የንጉሥ ልጆችም ባዩት ጊዜ ፈሩ። አንተ ሰው ነህን ወይም መንፈስ ብለው ጠየቁት። እርሱም በዚህ ተራራ ውስጥ የምኖር ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ የምሰግድ ሰው ነኝ ብሎ መለሰላቸው። እነርሱም ከእሳትና ከፀሐይ በቀር አምላክ የለም እንዳንገልህ ሰው አላቸው አሉት። እርሱም እሳትና ፀሐይ የተፈጠሩ ናቸው እናንተም ተሳስታችኋል። ፍጥረቶችን በፈጠረ በእውነተኛ አምላክ ታምኑ ዘንድ እኔ እለምናችኋለሁ ብሎ መለሰላቸው። በዚያን ጊዜ ይህን አባት ሁለቱን አርድእትም ይዘው ጽኑ ስቃይ አሰቃዩአቸው። በዚህ ወር በአስራ ሶስት የሁለቱን አርድእት ራሳቸውን ቆረጧቸው የሰማዕትነት አክሊልንም ተቀበሉ። አረጋዊ ቅዱስ ሜሊዮስ ግን አስራ አምስት ቀን ያህል ሲያሰቃዩት ኖሩ። ከዚህ በኋላ በመካከላቸው አቆሙት። አንዱ በፊት አንዱ በኋላ ሆኖ በፍላጻ ይነድፉት ጀመር። እርሱም በእናንተ ላይ ክፉ ያልሰራውን ለመግደል ሁለታችሁ ስለተስማማችሁ እንዲሁ እንደ ስራችሁ በፍላጻችሁ ነገ ትሞታላችሁ አላቸው። ሰምተውም አልፈሩም፣ ነፍሱን እስከሚያሳልፍና ምስክርም ሆኖ የሰማዕትነት አክሊልን እስኪቀበል ነደፉት እንጂ። በማግስቱም እንደ ልማዳቸው ላደን ወጡ። የዱር አህያም አገኙ። ተከትለውም ቀስታቸውን አስፈነጠሩ። እግዚአብሔርም ፍላጻቸውን ወደ ልባቸው መለሰ። ቅዱስ ሜሊዮስም እንደተናገረባቸው ሞቱ። በዚህ ቅዱስም እጅ ጌታችን ታምራትን ገለጠ። በአንዲት እለትም አልፎ ሲሄድ በመንገድ ላይ የሞተ ሰው አገኘ። የአገር ሰዎች ግን አንዱን መነኩስ አንተ ነህ የገደልከው ብለው ያዙት። ቅዱስ ሜሎስም ጸለየ። የሞተውንም በውኑ የገደለህ ይህ መነኩሴ ነውን? አለው። ያን ጊዜ የሞተው ተነስቶ እርሱስ አልገደለኝም፣ ነገር ግን ብዙ ገንዘቤን ከአንድ ቄስ ዘንድ አደራ አስጠበቅኩ። ስለዚህ ገደለኝ፣ ከዚህም ጣለኝ አለ። ደሞ እንዲህ ብሎ ለመነው፣ እገሌ ወደሚባል ወደዚያ ቄስ ሂደህ ገንዘቤን ከእርሱ ተቀብለህ ለልጆቼ ስጥ ቅዱስ ሜሊዮስም እስከ ትንሣኤ ቀን በሰላም አርፈህ ተኛ፣ እኔ ገንዘብ አከፋፋይ ዳኛ አይደለሁም አለው። ያን ጊዜም ተኛ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በቅዱስ ሜሊዮስ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር፣ አሜን። ቅዱስ ብስጣውሮስ። በዚችም ቀን መቅሱር ከሚባል አገር ቅዱስ ብስጣውሮስ በሰማትነት አረፈ። የዚህም ቅዱስ አባቱ ጻድቅ ነው። እናቱን ግን ሰይጣን አሳስቷት ወደ እስልምና ገባች። እርሱም ፈሪሃ እግዚአብሔርን እየተማረ እስከሚጎለምስ አደገ። አካለ መጠንም አድርሶ ሚስት አገባ፣ ከእርሷም ልጅን ወለደ። ብዙ ዘመናትም ባለፉ ጊዜ አንገተ ደንዳና በቀለኛ ሰው ከእርሱ ላይ ተነስቶበት ወደ እስላሞች መኳንንት ሂዶ ሰው ወደኛ ሕግ ቢገባ ልጆቹም ሃይማኖትን ይከተላሉ፣ ይህ ብስጣሮስ ግን ከህጋችን የተለየ ነው ብሎ ነገር ሰራበት። የእስላሞች ዳኞችን በሰሙ ጊዜ መልእክተኞች ልከው ወደ እርሳቸው ወደ ሸንጎ አቀረቡት። ስለ ሃይማኖትም ጠየቁት ክርስቲያን እንደሆነ ያለ ፍርሃት ክርስቲያን ነኝ ብሎ ታመነ። ዳኛው ግን የሸነግለው ዘንድ በፍቅር ይናገረው ጀመረ። ከከበረችና ከቀናች ሃይማኖት ይመልሰው ዘንድ ብዙ ስጦታዎችን እንደሚሰጠው ቃል ገባለት። ቅዱሱ ግን ከቶ አልመለስም። ወደ ስጦታውም ከቶ ልቡ አላዘነበለም። ከዚህ በኋላ ወደ ግዞት ቤት ወስደው በእግረ ሙቅ እንዲያስሩት ባንገቱም የተበሳ ታላቅ ግንድ አስረው በግንባሩ ደፍተው በኩስ ላይ እንዲጥሉት መኮንኑ አዘዘ። እንዲሁም አደረጉበት እስከ ሦስት ቀን። በእስር ቤትም ሳለ ጻዕዳ ርግብ መጥቶ ጋረደው። ስለዚህም የእስር ቤቱ ጠባቂ ምስክር ሆነ። ከዚህም በኋላ ዳኞች ወደ ሸንጎ አስቀርበው ከእንግዲህ አንታገስም፣ ወደ ሃይማኖታችን ከምትገባና ወይም በሳት ከምናቃጥልህ ምረጥ አሉት። እሱም እኔ ከናንተ ጋር ለዘላለሙ እድል ፈንታ የለኝምና የወደዳችሁትን አድርጉ ብሎ መለሰላቸው። በዚያን ጊዜም እጅግ ተቆጡ፣ ያለ ርኅራኄ ደበድቡት ዘንድ አዘዙ። የአገር ሰዎችም በጫማቸው መቱት። አንዲት ሴትም መጥታ በጫማዋ አመታቸው ወዲያውኑ እጆቿ ደረቁ። ከዚያም በኋላ ባለ ሰይፍ መኮንኑ ታዞ ወጣ። ሰይፉን መዞ ሳያቋረጥ መላልሶ አንገቱን መታው። ምቱም ወደ ጎን ሂዶ ጆሮውን ቆረጠው። አመታቱ ክፉ ስለሆነ ከስሮቿ ብዙ ደም ፈሰሰ። ከዚህም ደግሞ ተውት ወደ እምነታቸው ሊያስገቡት እምቢ ባላቸው ጊዜ ሁለተኛ ሰይፉን መዞ ሰያፊው የከበረች አንገቱን ቆረጠው። በመንግስት ሰማያትም የምስክርነት አክሊልን ተቀበለ። ስጋውንም በሳት ጨመሩ ግን አልተቃጠለም። ዘመዶቹም መጥተው በድኑን ወደ ሀገሩ ወሰዱ። በቅዱስ ዮሐንስ ዘሐራ ቅሊ ጎን ቀበሩት። የክብር ባለቤት ጌታችንም ብዙ ድንቆች ታምራትን ከስጋው ገለጠ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ በከበረ ሰማት ጸሎት ለዘላለሙ ይቅር ይበለን። አሜን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሆንላችሁ።